በመጀመሪያ አንዳንድ ሰዎች አሁንም ራሳችሁ ያላረፈ እናትና አባት መተዋወቅ ነውር አይደለም፣ ክብር ነው። ቤተሰብ ማስተዋወቅ ነውር አይደለም፣ ክብር ነው። ደስ የሚል ነገር ነው። ገባችሁ? ይሄ ከምንም ጋር የሚገናኝ ነገር አይደለም። እነዚህ ልጆች እኮ አሁን ላይ ማንም ሰው እኮ ሀይሚና ብሩኪ ማለት ጓደኛ እንደ ጓደኛሞች ነገር ግን ተግባራቸው የፍቅረኛሞች እንጂ ፍቅረኛሞች ነን ብለው ይፋ አላወጡም። ስለዚህ ተረጋጉ። እንደዚህ ነው ቤተሰብ የሚተዋወቀው። እኛ ምን ይፈጠር ከዚህ ድግስ ስላልተደገሰ ነው ይፍጣር ያለ ሰው በቃ በራሱ ሙድ መኖር አይችልም አይደለም? በቀደም ሀይሚዬ ከእናቷ ጋር ስታወራ ምን አለች? እኛ ቤት ነፃነት አለ። በነገራችን ላይ ነፃነት ዘመናዊነት ነው እንጂ ብልግናም አይደለም። እና ልጆቻቸው ጨዋ ስለሆኑ እና ደግሞ የሚያደርጉትን ስለሚያውቁ ነው ነፃነቷቸውን የለቀቁላቸው። ያስገባችሁ እና ያልሆነ ኔጌቲቭ ነገር አታብሱ። በዛ ላይ ደግሞ አንዳንድ ጊዜ የጨረቃ ፋሚሊ ባለጌ ለምን ታስብሎናላችሁ? ለምን እንደ ጨረቃ ፋሚሊ ባለጌ ለምዬ እስከሚባል ድረስ እንዲ እንዲባል ለምን ትላላችሁ? በጣም ነው የሚደብረው። እግዚአብሔርን በጣም ያስጠላል። ሰላም፣ እንዴት ናችሁልኝ? ውድና የተከበራችሁ የኔ ቤተሰቦች፣ ደህና ናችሁ? አይን ያለውላችሁ እግዚአብሔር ይመስገን። በያላችሁበት አለም ዳርቻ ሁሉ ሰላማችሁ ብዝዝት ትርፍርፍ ይበል እንግዲ እንግዲህ ሰሞኑ ቪዲዮ እየሰራው አይደለም። ትላንትና ቪዲዮ አልሰራውም። ትላንትና ወዴት ብቅ አላልኩኝ እና ያው ግን ቪዲዮ ፖስት ዊደ ፎቶዎች ምናምን ሲደረገ ያለሁ ና ትላንትና፣ ደስ በሚል ሁኔታ ሙሽዬ ና ጋሽዬ ተገናኝተው ታወቋል። በነገራችን ላይ በባለፈው ቀን ጋሽዬን ና ሙሽዬን ፎቶ ፖስት አድርገው፣ ነገር ግን አንድ ላይ አልመጡም ና በዛ በጣም እንትን ብዬ ነበረው የአንድ ላይ ቢመጡ ምናምን ብዬ በቃ ተመንጭ ነበር እና ትላንትና እንግዲህ ደስ በሚል ሁኔታ መጥተዋል፣ ተዋውቀዋል። እና ጋሽዬ እኔ እንጃ፣ ለጋሽዬ እኔ ቃል ያጥረኛል። ደስ የሚል ዘና ያለ ለቀቅ ያለ አባት እግዚአብሔርም በጣም ምርጥ ምርጥ ምርጥ አባት ነው። ጋሽዬ በቃ እንዴት ነው ዘና ያለ እሙሽዬ ደግሞ እኔ ሴትነቷን በጣም ምና ወድላት በጣም ሙሽዬ በነገራችን ላይ በቃ ብሩኬ የሙሽን ባህሪ ነው ይዞ ወጥተው። በቃ ሙሽዬ ቁጭ ብሩኬ ማለት ነው፣ ሙሽዬ ነው በቃ ቁጭ ነው ባህሪውና ደግሞ በቅርቡ ሙሽዬና የሀይሚዬ እናት ይገናኛሉ ብዬ አስባለሁ፣ በቅርቡ ማለት ነው። እና የኔ ውዶች፣ የኔ ምርጣ ምርጦች፣ የምር ደስታዬ ወደር የለውም። በጣም እኔ እንጃ ፈታ ሲያደረጉ እንያ ምሽት በጣም ደስ የሚል ምሽት ነበረ። ትናንትና ምሽት ምንም እንከን የሚወጣለት አይደለም። ግን በጣም የገረመኝ ነገር እኔ እንከኑን እንዴት እንዴት አድርጋችሁ በርብራችሁ ፈርፍራችሁ ፈርፍራችሁ እንዴት እንደምታወጡት አላውቅም፣ እንዴት ፈርፍራችሁ እንደምታወጡት በቃ ያልሆነ ያልሆነ ነገር የሆነውን ያልሆነውን ደግሞ ተቀባጥራላችሁ። ፈጣሪ ሆ ሀሚ የ መቶ ሀምሳ ሁለት ገባ ነው፣ ትንሽ ነው የቀራ። ተባካችሁ ሰብስክራይብ አርኩ እስኪ ወሬታውና ሀሚቱን ምናምኑን ተውትና እስኪ ሀይ ብዬ መቶ ሀምሳ ትግባ ብሩኬም ሶስት መቶ የግባ በጣም ትንሽ ነው የቀራቸው። እስኪ ሰብስክራይብ አስደርጉ። እስኪ ቻናላቸውን ሼር ሼር አድርጉ ለአዳዲስ ሰው እና ፈጣሪ እግዚአብሔርን ኧረ ቅሌታም አትሆኑ። ቅሌታም አታርጉን እኛንም ረ ጨረቃ ፋሚሊ በጨዋነቱ የእውነት በወዳጅነቱ ከልብ ቤተሰብነቱ ነው እንጂ የሚታወቀው በብልግና አይደለም። ስለዚህ ያልሆነ ነገር እያቀናበራችሁ የጋሽዬና የሙሽዬን ፎቶ አንድ ላይ እያደረጋችሁ ፖስት የምታደርጉ የምር በጣም የወረዳችሁ ዝቅ ያላችሁ ናችሁ። እንደዛ አይደረግም። በጣም ነውር ነው። በጣም ብልግና ነው። ይህንን ነገር ሙሽዬ ስታይ ምንድን ነው የሚሰማት? ጋሽዬ ሲያዩስ ምን ይሰማል? ሀይሚና ብሩኬ ምን አይነት ቤተሰብ ነው ያለን ብለው ነው የሚያስቡት? ይሄ ሲታይ ማለት ነው። ይህን ይህን ሲያዩ ምን አይነት ቤተሰብ አለን ብለው ነው የሚያስቡት? አረ እግዚአብሔርን! በጣም ይደብራል። በጣም ይታዘቡናል። ተው ግን ተው። እኔ ትላንትና ባለመኖሬ በጣም ነው እንትን ያለኝ ማለት ያው ቪዲዮን አይቻለሁ። ቪዲዮ አለመስራቴ ነው እንጂ ቪዲዮን ኦሬዲ አያለሁ አይቻለሁም። የእነሱን ቪዲዮ ሳ ላይ ማለፍ አልችልም እናቴ ሁ ከድብርቴ ከጭንቀቴ የምወጣው በምን ሆንና፣ የህይወት ፈተና ሲያነውዘን ውሎ የእነሱን ቪዲዮ ስናይ ነው ማታ ልባችን አረፍ ረጋ ብሎ ምን ተዝናንተን የምንተኘው። ግን እሱ የሆነ ነገር ባመጡ የሆነ ነገር በሰሩ ቁጥር ትችት እና ለከፋ አለ። በጣም የሚደብረው በጣም ያስጠላል። ሀይሚዬ ደግሞ ምን አባታችሁ ታደርጋሉ? ዛሬ ድማ በስማ ደግሞ ተነስቶባችኋል። ማርያምን ዘቅዝቀዋት ዛሬ ዛሬ ማለት ነው ያን ለማየት እንኳን አይደለም ለመዘግዘግ፣ ያንን ለማየት የሚያሳሳውን ፎቶ ለአሸንዳ በዓል የተነሳችሁን ፎቶ ዘቅዝቀዋት አየሁኝና። በቃ ምንም አንዳንዴ የአቅም ማነስ ራሱ ምንም ማድረግ አለመቻል፣ በቃ በጣም ያናደዳቸው፣ በጣም ብስል ብዬ ነው የመጣሁት እና በጣም ያሳዝናል። የትላንትን ነው ቪዲዮ የሚያዝናና ደስ የሚል እንደውም በጉጉት ስንጠብቀው የነበረ ነው። እንዴ ቤተሰብ መተዋወቅ የሚጠቅመው እኮ ለምን መሰላችሁ? አሁን አንድ ጊዜ ታስታውሱ ከሆነ ሀይምዬ ብቻዋን አዳማ ነው የት ነው ሄደች፣ ናዝሬት ነው መሰለኝ ሄደች ቤተሰብ ጋር ማለት ነው። ብሩኬ ቡታጅራ ነበረ። ለምንድን ነው አዳማ ያልሄደው? ብሩኬ ለምን? አብረዋል አብረው መሄድ ይፈልጉ ነበረ ግን አብረው አልሄዱም። ብሩኬ ሀይሚ ብቻዋን ሄድች። ለምን? ብሩኬ ቤተሰብ ስለማይተዋወቅ ስላልተዋወቁ፣ ገባችሁ? ቤተሰብ መተዋወቅ ደግሞ ምንም ማለት አይደለም። የሆነ ፕሮግራም ሲኖር ብሩኬ ይሄዳል በቃ። ሀይሚ አሁን በብዛት እነ ሙሽዬ ጋር የምትመጣው እኮ ብሩኬ ወደዛ ስለማይሄድ ነው። ለምን ከቤተሰቧ ጋር በደንብ ያው ከአብርሽ ጋር እና ኢፋ ምናምን ከጋሽዬ እንጂ ከሌሎቹ አይግባባም። ብሩኬ ቤት እንትን ብሎ አያውቅም አይደለ ሂዶ ምናምን አያውቅም። ስለዚህ ለዛ ነው የሄደው የተ ዛሬ ሀይሚዬ እያስተዋወቀቻቸው ውሽዬና ጋሽዬን ማለት ነው። ስለዚህ ነገ ደግሞ ብሩኬ ከሀይሚዬ ከእናት ጋርም ተዋውቀዋል። እንግዲህ ይኸው በቀደም ነው የተዋወቁት። ስለዚህ ብሩኬ ከዚህ በኋላ እንደፈለገ ወደ እነሱ ቤት መሄድ ይችላል። ሀይምዬነ ሙሽዬ ቤት ትሄዳለች። እሱ ኦልሬዲ አሁንም ቤተሰብ ናት እሷ። ስለዚህ ነገሮች እየተስተካከሉ እየተስተካከሉ እንደዛ እያሉ ነው የሚሄዱት። እና ሙሽዬና ደግሞ ማሚ በቅርብ ይተዋውቃሉ፣ ይግባባሉ። ያው ሴት ለሴት እንኳ ችግር የለውም ይግባባሉ ብዬ አስባለሁ። በእርግጠኛ ነኝ። በቅርቡ ደግሞ እነሱ ይተዋወቃሉ ሙሽዬና የሃይሚዬና ትናንትናም ቢገናኙ ደስ ይለኝ ነበረ፣ ግን አልተሳካም። ግን ደግሞ እንደሚሳካ አቃለሁ። እና የኔ ውዶች የኔ ማሮች፣ ሀይሚዬ ደግሞ አይክፋሽ የኔ ቆንጆ። ከፋ ያላት ይመስላል ዛሬ ፖስት ያደረገችው ነገር፣ እንትና ላይ አግዘኝ አምላኬ አግዘኝ ብላለች። አይዞሽ፣ ፈጣሪ ሁሌም ከአንቺ ጋር ነው። እናንተን ትልቅ ደረጃ ያደርሳችሁ አምላክ ሌላ ምንም መብራን ከነ ልጅዋ ጥላ ከለላት ሆናችሁ ትልቅ ደረጃ ነገ ደግሞ ደርሳችሁ እንደምናያችሁ ባለ ትልቅ ተስፋ ነኝ፣ ባለሙሉም ተስፋ ነኝ። እመቻችሁ ደነውን እወዳችኋለሁ፣ የእኛ ውዶች፣ የእኛ ምርጣ ምርጦች። ማንንም አይሰሙ እነሱ ደግነቱ፣ ማንም ምንም ቢላቸው እናቴ መስሚያቸው ጥጥ ነው። ሞኝ ናቸው እንደ እነሱ እመቻችሁ። ስኬታችሁን አላማችሁን ብቻ ወደፊት ብቻ የምንወድዋል።